ጌታዬ ሆይ የኃይሌ የቁዋዬ ማነስን መድከምን ላንተ አቤት እላለሁ። ሰዎች ዘንድ መዋረዴንም ላንተ አቤት እላለሁ። ለማን ትተወኛለህ ጌታዬ? ለማያቀኝ ጠላቴ ነው ወይ የምተወኝ? በእኔ ላይ ቁጣህ ከሌለ ምንም አይደለም እችለዋለሁ? አለው ولكن عافيتك أوسع لي ግን አንተ ሰላም ብታደርገኝ ደህና ብሆን ምንም አይነት ጉዳት ባይደርስብኝ ደግሞ ይህ ለአንተ ሰፊ ነው። ምንም የሚሳነህ ነገር የለም። አሚን ያ ረብ፣ መሐርታህ ቅርብ ነው፣ ማረን። እዝነትህ ሰፊ ነው፣ እዘንልን። ያ አርሐም ራሒሚን፣ አንተ ካላዘንክልን ወዲት መሄጃ ያለን፣ የትም ብንሄድ ያንተን ያክል አዛኝ ያንተን ያክል ሩህ ሩህ አናገኝም። ያ ረብ እዘንልን፣ ያሰብነውንም አንተ አሳካልን። በዱንያ ላይ ከከሳሪዎቹ ከሚሆኑ ሰዎች መካከል ማታደርገን። ወንጀላቸውን ጥፋታቸውን ሁሉ ወደ ሐሰና ይቀይርላቸዋል አላ ያ ሁሉ ኃጢአት ይምረዋል። እኮ አይደለም ይምራል ብቻ አደለ ዩበድሉላህ አላህ ይቀይረዋል ወደ ሐሰና። ሽልማቱን ደግሞ ተመልከቶ የእዝነቱ ስፋት ማለት ነው፣ ምሮ ብቻ አይተወሙ

አዛኝነቱ ደግሞ ወደ ሐሰና መቀየሩ ነው። ሰው ይወዳልበት ዳውንም ትቶት እንደገና ስጦታ ሰጥቶ የእዳውን ያክል ሐሰና ቀየረልን። አንድ ሚሊዮን ብር አለበት ይቅርብ እያለሁ ብሎ አንድ ሚሊዮን ብር ጨመረለት። ያ አላህ ያንን ወንጀል ወደ ሐሰና ይቀይርለታል። ወላሂ እኛ በጣም ይታደልን ህዝቦች ነን። ይህን የመሰለ ጌታ ስላለን ወላሂ በጣም ንታደል ነው። የፈለገ ወንጀል ብንሰራ የፈለገ አዘቅት ውስጥ እንኳን ብንገባ ወደ እሱ ከተመለስን መሐሪ የሆነ ጌታ አለን። የሰው ልጅ እንኳን እኮ ትንሽዬ በደል በድላችሁት ቂም አይረሳም፣ ያቺን ቂም ይዞ እድሜ ልክ ይኖራል። አላህ ስብሓነ ተዓላ ግን እንደዚያ አደለም። ምንም ያክል ከባድ ወንጀል ብትሰሩ ምንም ያክል የገዘፈ ጥፋት ውስጥ እንኳን ብትገቡ ወደ እሱ ከተመለሳችሁ እጁን ዘርግቶ ነው የሚቀበላችሁ። ስብሓን አላህ ወላሂ በጣም ታድለናል። ወላሂ በአላህ ላይ ባለን፣ ከአላህ ጋር ባለን ትስስርና ከሱ ጋር ባለን ቅርበት ልክ ነው፣ ዱኒያ አኸራችን የሚስተካከለው በሌላ አይደለም። ወላሂ ሌሎቹ ነገሮች ሁሉ አስባብ ናቸው፣ እናደርሳቸዋለን ግን፣ አላህ ጋር ባለን ትስስር ልክ ነው የዱኒያም አኸራም ስኬታችን መናጡ የሚያጠነጥነው እዛ ጋር የፈለገ በዱንያ ላይ ስኬታማ የሚባል ኑሮ ብንኖር እቺ የቀልብ ሰኪና የምትባለዋ ነገር ከሌለች፣ ሰኪና ስክን ብሎ ቀልብን አረጋግቶ የዚችን ዓለም ጣዕም ማጣጣም የሚቻለው ከአላህ ጋር በመቅረብ ብቻ። ወደ አላህ ስትጠጋ ዩሚዱከ ቢቁወቲ ምን እንዲህ ከሱ በሆነ ኃይል ይሰጠሃል አላህ ልብህን ያጸነዋል። ጉልበት ይሆናሃል። ውስጥህ እንዳይሰበር ያደርጋልና እዛ ላይ በጣም መልፋት መቻል አለብን። ከሁሉም ነገር በላይ ጣፋጭ ስጦታ ለእኔ ልቤ ላይ አንተን ተስፋ ማድረግ ራጃ፣ ወንጀሌን ትምርልኛለህ፣ ኸይር ስራዬን ትቀበለኛለህ፣ ጀነትን ትሰጠኛለህ፣ ያንተን ውዴታ አገኛለሁ የሚለው ነገር እሱ ነው ልቤ ውስጥ ያለው።

ሁሉም ነገር የተሟላለት ሁሉም ነገር የእሱ የሆነ ጌታ። ጭንቀት አማትሁን ችግር ካለብህ መከራ ከበዛብህ ፊትህን ወደ አላህ አዞር። ወደ አላህ ሱብሐነሁ ወተዓላ የተጠጋ ወደ እሱ የቀረበ ጭንቀቱ የሚወገድለታል። አላህ ሱብሐነሁ ወተዓላ የሚያሰበውን ነገር በሙሉ ያሳካለታል። እኛ የሰው ልጆች ስንባል ችግር አለብን። ሁለታን የመክዳት ባህሪ ስላለብን ነው እንጂ አላህ ስብሐነሁ ወተዓላ ጭንቀታችንን በሙሉ እንደሚያስወግድልን እናውቃለን። ነገር ግን ከሱ ይልቅ ወደ ሌላ ነገሮች እንሮጣለን። ከሱ ይልቅ በራሳችን የምናሳከው ይመስል ቀኑ ሙሉ ስንሮጥ፣ ስንባዝን፣ ስንለፋ፣ ስንደክም እንገኛለን። ነገር ግን ሁሉ ነገራችንን ለእሱ አሳልፈን ሰጥተን እኛ በትንሹ ሰበቡን እንኳን ብናደርስ አላህ ስብሐነሁ ተዓላ ያሰብነውን ነገር ማሳካቱ አይቀርም። ስለዚህ ወንድም ያትሸወድ ችግር ካለብህ መከራ ከበዛብህ ጉዳይ ይህን ሁሉ አላህ ስብሐነሁ ተዓላ ሰጠው እሱ ሁሉንም ነገር ያስተካክልልሃል። በሱ ተመካ፣ ወደ እሱም ተጠጋ። የሰው ልጅ ሆነ ፈተና ላይ ሲወድቅ የአኩራቱ የአመፀኝነቱ ስብር ይላል። ጌታ ያልቻልኩም ብሎ እጁን ይሰጣል። ያጸደዋል። አላህ ከዛ መጥፎ ባህሪ ያጸደዋል። ችግር በራሱ ችግር ብቻ አይደለም፣ ህክምና ነው። እየታከመ ነው ያ ሰው ወደ አላህ የበለጠ ስብር ብሎ እንዲወድቅ ማለት ነው። መን አታኒ ምንሁ ምንሁም መን አታኒ ምንሁም ታይበን ተለቅቱ ምን በዒድ በጣም ይገርም ነው። ተውባ አድርጎ ወደ እኔ የተመለሰን ከሩቁ እቀበለዋለሁ ይላል አላህ

አይደል? ሰባት መቶ እና ከዛ በላይ እንደኒያው ማለት ነው። እሺ ወንጀልስ? ወሰየአቱ ዒንዲ ቢሚትሊሃ ወአዕፉ። ወንጀል ደግሞ ኔ ዘንድ አንዷ ወንጀል በአንዲት ነው የምትጻፈው፣ እሷንም ይቅርላለሁ። ረቡን ረሒም አንሰረኝ የሆነ ጌታ ጌታ ይታመል። የምር ሁላችንም ምራሳችንን እንጠይቅ፣ ይህን መሰለ ጌታ እንዴት ተደርጎ ነው የሚታመጸው? የሰው ልጅ ስንባል አመፀኛና አጥፊ የሆነ ማንነት ስላለን ነው እንጂ ይህንን የመሰለ ጌታ መቼም ቢሁን ሊታመፅ አይገባውም ነበረ። ነገር ግን እኛ እናምጽዋለን። አላህ ስብሓኑ ታላ ይጠብቀን። የእሱ ባህሪዎች ስላደረገንም አልሐምዱሊላህ ረቢልዓለሚን ኢንሻአላህ እንግዲህ ላናማረር፣ በአላህ ፈቃድ አላህ የሰጠንን ኒዕማ በደስታ አልሐምዱሊላህ እያለ እያመሰገን፣ አላህ ደግሞ ይጨምርልን። ወላሂ ጤናችን ይሻሻላል፣ ኑሯችን ይሻሻላል በአላህ ፈቃድ ሻኪሮች ከሆን ምስጋ አመስጋኝ ባሮች ከሆን ሳቢሮች ከሆን ሁለቷን ነገር ከያዝ ዱንያ ውስጥ እንደኛ ደስተኛ ሆኖ የሚኖር አይኖርም አላ ወደላይ ቪዲዮችንን እየተመለከታችሁ ያላችሁ ሰዎች በሙሉ ሰብስክራይብ ሳታደርጉ ነው እያያችሁ ያላችሁት የዚህ ቻናል ከሰማኒያ ፐርሰንቱ በላይ ሰዎች ሰብስክራይብ ሳታደርጉ ነው ቪዲዮችንን እያያችሁ ያላችሁት ሰብስክራይብ ካላደረግክ ወይም ሰብስክራይብ ካላደረግሽ ቀዩን በተን ተጫኘው ሁልጊዜ ቪዲዮ ስንሰራ ደግሞ ፊት ለፊት ላይ እንዲመጣላችሁ ከፈለጋችሁ የደውል ምልክቷን መንካታችሁን አትርሱ።

ከወንጀልህ ብዙውን ይቀርልሃለሁ። አላህ ስብሀኑ ተአላ በሰማ ነው የምንጠቀም ሰዎች ያደርገን። ይሄ ቪዲዮ ከተመቻችሁ ላይክ እንዲሁም ሼር በማድረግ የአጅሩ ተካፋይ መሆናችሁን አትርሶ። ለቻናላችን አዲስ የሆናችሁ ሰዎች ካላችሁ ደግሞ ሰብስክራይብ በማድረግ ቤተሰማውን ትችላላችሁ። የቴሌግራም ቻናል ሊንካችን ዲስክሪፕሽን ላይ እንዲሁም ስክሪኑ ላይ የምትመለከቱት ነው። ገብታችሁ ፎሎ ማድረጋችሁ ማድረጋችሁን አትርሶ።